ዛሬ ደግሞ በአዲስ ቪዲዮ መጥቻላችኋለሁ፣ ውድ ቤተሰቦች። እንደምታዩት ቆንጆ እና ደስ የሚል መርጉቅ ይባላል ማለት ነው። ዛሬ መርጉግ ነው፣ የስጋ ና የዶሮ መርጉቅ። ዶሮ በአትክልት ነው። ኦልሬዲ እና ውድ ቤተሰቦች፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናል ቤተሰቦች፣ እንዴት ናችሁልኝ? እንዴት ከዛናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለ ቀጭ ብያ ለማትን ለበጊ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ሼር በማድረግ ለሌሎች እንዲደርሳቸው ውድ ቤተሰቦች አበረታች የምትሰጡኝ ኮሜንት አስተያየታችሁን እጅግ አርጋ አመሰግናለሁ። በርቺ ጎብዝ የምትሉኝ አመሰግናለሁ። ውድ ቤተሰቦች ዛሬ እንደምታዩት አውቁላልች ካበቁ በኋላ ነው ይህንን ያቀረጽኩት ማለት ነው። ከስ ምክንያቱ ማለች መሰሉት የምታውቁት ማለት ነው። አሁን እዚህ ጋር በዶሮ ነው፣ ዶሮ በአትክልት ነው የምሰራው በዚህ መልኩ አቁላልቻለሁ። ኦልሬዲ በስሎልኛል አትክልቱ ሳደርግ ከታትፊ ካበቀ በኋላ ነው ምክንያቱም አንዳንዴ መዳሞቹ ከች ስለሚሉ ማለት ነው። እና አንድ ስልክ ይዞ በአንድ እጅ እየተሰራ እነሱ እስኪመጡ ደግሞ ኦልሬዲ አስቡት እንግዲህ ኦልሬዲ በዚህ መልኩ ያን ዶሮ በጣም በስሏል። አትክልቱም እንደዚህ በስሎልኛል ማለት ነው። መጨረሻ ፓርት ነው እንትን የማደርገው ማለት ነው። ይህን ኦልሬዲ ድሱ በጣም ትልቅ ነው። አንሳር ስም ያለች አትክልቱ በጣም ብዙ ስለሆነ ብዙ ናቸው ልጆቿ። ባየው ሲመጡ ልጆቿ ብቻ ናቸው ይሄን የሚበሉ ሰዎቹ። ትላልቆቹ ደግሞ ለብቻው በዶ በስጋ ነው የምሰራ ስጋ ብቻ እና አጂ ነው ማለት ነው። እና ይህን ድስ በስሎልኛል። ሌላ ድስ ልቀይር ነው ባይዘወይ ምክንያቱም ስለሞላብኝ ማለት ነው። አጂ ነው አዳምጬ ካበቃሁ በኋላ ካደረግኩኝ ከበሰለልኝ በኋላ ነው የምቀርጸው። ሴት እያትመጣብኝ ያለኝ መሀል ላይ ማለት ነው፣ አልቀረጽኩትም ነበር እና በጣም ነው የሚያምረው። በጣም ቆንጆ ነው፣ ደስ ነው የሚለው ነ ባይዘ። በጣም ነው የምወደው በዶሮ። እኔ ለእራሱ በደንብ ነው የምበላው ማለት ነው። በጣም ነው የሚመቸኝ በዚህ መልኩ ይሄ ለስጋው ነው አጂኖም ወፈር ያለ መሆን አለ በተረር ያለ ምክንያቱም እንደዚህ ደቂት አድርገን ስና አዳምጠን እንትን ስንለው ድስት ላይ ስንከተው አይታጣጥፍም ጥብቅብቅ አይልብንም ይሄ የስጋው ነው ኦልሬዲ በዚህ መልኩ ነው የማዳልጠው ምናምን አመቻችቼ ወፈር ያለ ነው በቡር ነው የሚወዱት እነሱ ቡር ነው ደቂቅ አስዋድ ማለት ነው ቡሩ ምንም የሚያስፈልገው ነገር የለም ውሃና መልህ ትንሽ እየጨው ማለት ነው ከዛ ምንም የማያስፈልገውም እና በዚህ መልኩ እየጎረ ደስ ባላችሁ በእጃችሁ መጉሮት ትችላላችሁ ምናምን እኔ ግን በዚህ መልኩ ነው ደስ የሚለኝ አንዴ ፈርጄ ካበቃዊ በኋላ ምናምን አዳምጭ ካበቀ በኋላ በዚህ መልኩ ይሄ የስጋው ነው ለሰዎቹ ብቻ የሚበሉት ማለት ነው አትክልቱ ለልጆቿ ነው ቤተሰብ ትልቅ ቤተሰብ የሆነ ቤት መቼም የምትሰሩ ትኖራላችሁ። ና ሁሉም የራሱ ፍላጎት ነው እንትን የሚለው ና ከባድ ነው። የሁሉም ፍላጎት ደግሞ ማሟላት ነው ምንም ማድረግ አይቻልም ስራ ከሆነ እና፣ ውድ ቤተሰቦች ግን በጣም ነው የወደድኩት። በጣም በጣም ነው የሚያምረው። በጣም ቆንጆ ነው። ደስ ነው የሚለው። የው የዶሮ በዚህ መልኩ ማለት ነው ድስ በጣም በስጋው የተሰራው ሌላ የዚህ የነበረው ድስት ነውና፣ ድስት ቀይር ያለ አልበቃ ስላለኝ አዳም ጭቃ በቃ፣ በኋላ ይሄ ሮዲ በቃ ጃህዝ ነው፣ አልቋል፣ ጨርሰናል ማለት ነው። ዋው! እና መረቁ ደግሞ በጣም ባይበዛ ባይ ነኝ። ወይም ደግሞ ከበዛባችሁ ምን ታደረጋላችሁ? እኔ የምጠቀመው ዘዴ አለ። ቀጭን ከሆነ አያምርም ያኔ ትንሽ ግዴታ መረቅ መኖር አለበት። ብቻው ደረቅም ከሆነ ብዙም አይበላም እና እና ውድ ቤተሰቦች ይሄን ደግሞ ዳጣ ማለት ነው። እኔ የምሰራው ዳጣ በጣም ነው የሚወዱት ሰዎቹ። እኔ ለራሱ በጣም ስለምወዱ ለራሴ ስሰራው ነው እንደዚህ። ሴትየዋ ለሁላችንም ስሪ ምናምን እያለች በዚህ መልኩ ነው የምሰራው ዳጣ ማለት ነው። በጣም ነው የሚያምረው ምግብ ላይ አብሶ በተለይ ሩዝ አብያድ ላይ ማለት ነው። እውነት ዋው በቃ ሳታስቡት ነው የምትበሉት። እና በዚህ መልኩ ነው እኔ የምሰራው። ያው ሁሉም ሰው ሊለያየ፣ በእርግጥ ግን ዳጣ ሁሉም ቤት ይሰራል። እኔ እንደዚህ በዚህ መልኩ ነው የምሰራው። ሁሉም ነው ከዛ ፈጫዋለሁ፣ በመፍጫ ላይ ከፈጮሁ በኋላ እንደ መልሽ እንትን ላይ ነው የምመልሰው ማለት ነው፣ ሳጅ ላይ። የእውነት ነጭ ሩዝ ጋር ምናምን በጣም ነው የሚጣፍጠው። እውነት ማለት ነው በጣም ሞክሩት፣ ሰርታችሁ ብሉ። ምግብ በተለይ ያባላል በጣም ማለት ነው። አንዳንዴ ምግቦች አንወስድም፣ አብዛሀኛ ምግብ የምንሰራ ሰዎች ምግብ ይሸተናል እና ሀብታያታችን ይዘጋል እና ዳጣ ገዝሜ ይሄ ለሰዎቹ ሰርቻ የነበረ የቆየ ነው ቪዲዮ ያ በዛ ሰዓት ስለቀረጽኩት ነው እንጂ እዚህ ጋ ሽሪያ ነው፣ ሌላ ቀን ነው የቀረጽኩት። ዳጣው ማለት ነው ሩዝ አብያትና ሞለኸያ ሸይርያ ይወዳሉ ሰዎቹ ማለት ነው። ውድ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱ ማለት ነው። የተፈጥሮ አትክልት በዚህ በልኩ ትማቲሞቹ፣ የጓሮ ትማቲም ነው ይሄ ባይዘዌ እና ውድ ቤተሰቦች በገጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ሰላም ሆኑልኝ። ሰላማችሁ ብዝት ዝት ይበልልኝ እያልኩኝ ከወዲሁ እሰነበታችኋለሁ። መልካም ቆይታ። ኮሜንት፣ አስተያየታችሁ ሼር በማድረግም እንዳይረሳ ማለት ነው። ውድ ቤተሰቦች በጣም በጣም አመሰግናለሁ። ባይ ባይ እያልኩኝ እሰነበታችኋለሁ። መልካም ቆይታ ይሆንልን። ቻው።